ሬሳዎች እዚህ መታችሁ፣ እንደዛ አትበሉ። እንደውም የሚያቃጥለኝ እንዲህ አይነት ነገር ነው። በቀደም እንኳን በቀነኒ እኮ ሰው ታዘባችሁ እኮ። ምድረ ደናቁርት ደናቁርቶች ናችሁ እናንተ ደሞ፣ አረማ አረማ አረማ። አንድ ሀገር አይደለም አንድ ምላጭ እንኳን መስራት የማችሉ ምድረ ደናቁርት ቁርት ጠምራችሁ፣ እንኳን ወረቀት ተሸክማችሁ ምዞሩ ምድረ ወንጀለኛ። ለወንጀለኛ ስትቆሙና ማለት ነው ፎቶ ዘግዝቃችሁ ስትሳደቡ የቀነኒ ፎቶ ተዘግዝቆ መሰደብ ነበረበት እ በኦሮሞ ልጅ እናንተ ድንጋዮች፣ ድንጋዮች ከእናንተ መፈጠሬ ነው የሚቆጨኝ። አፈር ያስበላቸው፣ አፈር ብሉ። መጀመሪያው ወንጀለኞቻችሁን ማለት ነው ወንጀለኞቻችሁን አውጡ። በየቤቱ ደብቃችሁ ያላችሁ የአይምሮ በሽተኛ ወንጀለኛ ልጆቻችሁን አውጡ፣ አውጡ፣ አውጡ። በቃ አለቀ። ከቤታችሁ ካላወጣችሁ ነገ እናንተም ትሞታላችሁ። ይሄ ቀላል ነው ቀላል ነው። ቀላል ነው። ጠብቁ። ቀል እየዘራችሁትን ደግሞ ታጭዳላችሁ። ታጭዳላችሁ። በእርስ በእርሳችሁ መጋደል ጀምራችኋል። ገባችሁ። እቀንን የሀረርጌ ስለሆነች ይላሉ። እሱ የአርሲ ስለሆነ ባለጌዎች፣ ስዶች ኦሮሞ ተኩማ ተኩማ ቂጣች ውስጥ ይግባ። እናንተ ባለጌዎች የሰው ነፍስ እንኳን ብላችሁ ማትከራከሩ ገና ለገና ማለት ነው ዝና፣ እናንተን እድል እኮ ለሌላ ስለማሰጡ እኮ ነው ገብጋቦች ስለሆናችሁ እንጂ፣ ስንት ብዙ የሚችሉ ኦሮሞዎች ዝም ያሉ እኮ አሉ እኮ። ከሀገራቸው ወጥቶ ማለት ነው በየሀገሩ እውቀታቸውን በየሌላ ሀገሩ ድምፃቸውን አጥፍቶ የሚኖሩ እኮ አሉ እኮ። ምን ነው ምድርደሰባእንዲ ያለ ትመጡ ኦሮሞን ትገልጹት በስድብ ኦሮሞን የምትገልጹት በእንትን አንድ እንኳን ሼም የሌላችሁ። እኔ የሚሰማኝ እንደ የመጣ የመንጫጫ ድራማ ነው የሚመስለኝ። ደረሰብኝ ካለች ውሽ አንጻር ልጅቷ ጥሩ ነው ያለችው። እኔ አላውቅም እኔ አላውቅም እኔ በዚህ ጉዳይ አልገባም፣ ግን እስቲ አንተ ልክ ነው ብሩክ ቪዲዮ ካያችሁ ንገሩኝ። ሳይጠራ ኦረማ ደንብ ደለ ምናምን አያችሁ፣ ወንጀል የተፈጸመበትን ቦታ እራሳችሁ እየገለጻችሁ ነው። እንደ ምን ነው እኔ እኮ እንትን ግሩፕ ውስጥ እኮ ነበርኩኝ እኮ እንደ ይሄን ያህል ይሄን ያህል ሰው ገለናል እያላችሁ እንቅልፍ ያገውበት ስታመጡ እኮ ኔ ኮ ግሩፕ ላይ ቁጭ ብዬ ኮ ቀድቼ ቀድቼ ቁጭ ብዬ ይዣለሁ እኮ እንዴ ለአውጣ እንዴ ደፋም በዚህ በኩልም ገዳይ ነው በዛ በኩልም ገዳይ ነው ምንም ምንትን የለውም ሳይጠራ ቤት የሰይጣን ጎረቤት አሉ ሚዲያ ነው የፈለገው ይባል ግን የኦሮሞ ልጆች ወጥተዋል ልክ ጥሩ ስራ እንደሚሰሩ አቤት አቤት አቤት አቤት መጀመሪያ ለራሳቸው ድምስ ነው መጀመሪያ ወንጀል ወንጀልን ተቃወሙ ህግ አክብሩ የሜዳ አያ ሁሉ መጀመሪያ ማለት ነው ማን ነው የሚመራን መሪያችን ምንድን ነው ጨዋ ነው ወይ ዛሬ የጻፈሩ ሁሉ አይቼዋለሁ። ገባችሁ? ለዚህ ማለት ነው። እናንተ ክፉ ነገር፣ ከእናንተ ጋር መሆንም አያስፈልግም። ሲጀመር እኔ ይሄ ታሪክ ሲወጣ ብሩክ አልተገረምኩም፣ አንደኛ አልተገረምኩም። ከዛ የበለጠ ነገር ስላየው ማለት ነው። በግሩፕ ውስጥ አይቻለሁ። በጅምላ እንትን ሲባል ገለው ሲቀብሩ አይቻለሁ። ለዚህ ግሩፕ ላይ ቁጭ ብዬ ማለት ነው። ብሊል የምትባለ ልጅ ትምጣና ትናገር። እሱ አሁን ለምሳሌ አማራና ኦሮሞ ናት ግሩፕ ላይ እንደዛ አልተደረገም ካለች እናወጣላታለሁ። እንዴ ምን ነው እኔ አምስት አለመስጠቴ ወደፊት ለዘሬም ለልጆችም አይተላለፍም ደስ ከሚለው ከዛ በኋላ የብሔር ፖለቲካ እንደማዋጣየው ይሄ ነው በቃ አልኩኝ። መቼ ነው ግን እንደዚህ የብሔር ፖለቲካ ውስጥ እንደው ብሔር ኦሮሞ ብዬ የመጣሁበት ቀን? እንደው እግዚአብሔር ያን ቀን በሳተ ጎመራ ቢያጠፋኝ ጥሩ ነበር። እናንተ እኮ እየታያችሁ እኮ ነው እየታያችሁ ዓለም እኮ እያየላችሁ እኮ ነው። ዓለም እኮ እያየላችሁ ነው እኮ። ለዚህ እኔ ስለዚች ስለ ልጅቷ ምንም አያገባኝም። ብሩክ፣ ስለ ልጅቷ አይደለም። ሳይጠሩ አቤት ልጅቷ ደንብ ዶሎ ብላለች። ብሩክ፣ ሌላ ቪዲዮ አለ። እኔ ያየሁት ቪዲዮ እንግዲህ ከጅዋር ላይ ነው። አለ ደንብ ዶሎ አልተባለም። ኦሮሚያ ክልል አላለችም። ኦሮምኛ ተናጋሪ አላለችም። እዚህ አካባቢ ነው ምናምን ብላለች። ምን ያንጫጫቸዋል? መጀመሪያ ለራሳቸው ድምፅ አይሆኑ። ፍትህ ለጎደለ የድሃ ልጅ የምስኪን ልጅ ለሞተው ድምፅ አይሆኑ። ልብ ካላቸው ለምን ይደብቃሉ? የእኔ ልጅ ነው የእኛ ልጅ ነው ምናምን፣ የኦሮሞ ጉዳይ መለከታችሁ ምናምን። መጀመሪያ ኦሮሚያን ሀገር አድርጓት ፈሳቢ ቂጣ እንኳን መጋገር ማትችሉ አላለችም። እና ያየሁት ቪዲዮ ይሄ ነው። ለምን ሳይጠሩ አቤት ይላሉ? አማራ አልተባለ ትግሬ አልተባለ ኦሮሞ አልተባለ፣ ለምን ትግሬ አይንጫጫም? ለምን ትግሬዎች ወጥተው እኛን ያለችው ለምን አላሉ? ለምንድን ኦሮሞ ሁሌ ወጥተው ቢሆንስ? ኦሮሚያ ክልልም ከሆነ ይሄንን ያደረገ ለህግ ይቅረብ እንደማለት ጥላቸው ያለባቸው እንደዚህ ነው፣ እንደዚህ ነው ይላሉ። ለማንኛውም ይመቻቸው። ሲያለበት ያለበት ዝላ አይችልም። ትክክል አላለችም ስላላ እኔ አላለችም ነው እንጂ ያልኩት እኮ ስለሌላው አይመለከተኝ። እኔ እኮ አሁን ፖለቲካ ውስጥ የሚለውበትም ምን ውስጥ የሚለው ለማንም ድምፅም አልሆንም። ከልጁ በኋላ እኔ ትቻለሁ። ለምን ልጁ ኢትዮጵያ ከገባ በኋላ ደውዬ ያናግረው ያ ልጅ ማለት ነው፣ ሚዲያ ላይ እግሩን ሰብሮ ኢትዮጵያ ያስገቡት ማለት ነው። ብዙ ነገር ስላወቁን፣ የሚዲያ ነገር ሁሉም ለቢዝነሱ ነው። የድሃ ልጅ ነው የሚጎዳው። ለዚህ እኔ ድምፅ አልሆኑም። ገባችሁ? ለማንም ድምፅ አልሆንም። እንትን አለን። ግን ለምንድን ነው ኦሮሞች ሳይነኩ የሆነ ነገር ሚዲያ ላይም ቀረበ። ምን አለ መጥተው ማለት ነው ኦሮሞን ማለት ነው፣ በአሽሙር ኦሮሞን መንኳር የሚችለው አንድ ስም አልተጠራም ሁሉ ምድረ ደናቁት ደናቁቶች ናቸዋል ለዛሩ ማለት ነው። እኔ አሁን ስሜበር ተብዬ ትዝታ ራሱ ተብሎ ሺ ትዝታ አለ። ወርቄ ተብዬ ራሱ ሺ ወርቄዎች አሉ። ለዚህ ማለት ነው አንቺን ነው ነይ ተብዬ ካልተጠራው እኔ አይመለከተኝም። ማያ እሱ ሆኖባቸው እኮ ወይ ጉድ እንደው ጉድ እኮ አሉ ሰሞን፣ እግዚአብሔር መላ ይመላቸው። ከህፃን እስከ ትልቅ ደነዝ ይሆናል በኢየሱስ። ይሄ ድንዝናና ድድብና ግን በዘር ይተላለፋል እንዴና? የሚመልስልኝ ሰው የለ። ያ ማርያም፣ እባክሽ መልሽልኝ። በዘር ይተላለፍ ይሆን

እርስ በእርሳቸው ይባላል። አንቺ ቀላል ሲረዳኝ እግዚአብሔር እኮ እንዴት እንደሚወደኝ እኔ ያን ጥሩ ትምህርት ወስጃለሁ። ግን ደስ የሚለው በጣም ያማረ ምንጃ እኔ እንኳን አይመለከተኝም፣ ለማንም ድምፅ አልሆንም። ግን ቦታ ሳይጠራ አካባቢ ሳይጠራ ምን ሳይል አሁን እኔ የሆነ ወሬ ባወራ ማለት በቃ የሆነ ነገር ካልሽ ወርቄ እኔን ነው የምትይኝ። እንዲህ አይነት ግን አይምሮ አለ እንዴ? እኔን ለማለት ፈልጋ ነው የሚል ሰው አለ። ለቀነኔ ያልሆኑ ለአማራ የሆኑ ማረ፣ እውነትህን ነው ቀነኔማ። የኔ እናት የምስኪን ልጅ ስለሆነች የምስኪን ልጅ ስለሆነች ልጁ ገና ለገና ብር ስላለው የአርሲ ልጅ ስለሆነ ልጁ እንደውም አማራና ኦሮሞ ነው። በአባቱ አማራ ነው። እኔ ልንገራቸው ልጁ ማለት ነው። ግን ዮኒና ሮሚ እግዚአብሔር ስጣቸው፣ አመስግኗቸው። በኢትዮጵያ ስም ዮኒ የፈለገ ቢያጠፋ ምን ቢል አሁን ላይ በቀነኒ በጣም ልቤ ውስጥ ነው የገባው። በጣም በጣም መረጃ ኬትም ኬትም እያመጣን በውስጥ በኩል እናሾልካለን፣ ችግር የለውም። ልጁ ደግሞ ወደ ውጭ ይውጣ፣ የት አባቱ ሀገር ይገባል? እዛቸው አረብ ሀገር ነው። እሱ እንዴት እንደሚያዝ እናያለን። ምንም ችግር የለውም። እሱ እንትን ብዙ ሰዎች አሉ። ብዙ የኦሮሞ ልጆች አሉ፣ በውስጥ የሚሰሩ ችግር የለውም። የእኛ ሰፈር ልጆች አሉ። የአርሲ ልጅ ስለሆነ ምናምን እስቲ ወዳችሁ ውስጥ ተከቶታላችሁ። እዚህ ይሄ ቀልድ ቀልድ ነው። እቺ ልጅ ምስኪን ናት። እና እኛ መናገር አንችልም የሆነ በዚህ አጋጣሚ በእውነት አመስግኑት የሆኔ እኔ በጣም ነበረ መጠለው ባጫሉ የተነሳ ማለት ነው። ግን ስጠት ስጠት ነው፣ በቃ አለቀ። ለዚህ ማለት ነው የፈለገ ነገር ቢሆን ለዚች ልጅ ማለት ነው ብሄር ሳይመርጥ አያገባኝም እኮ ማለት ይችላል። የሆነ አራግቡ ቢዝነሱን ሰርቶ ዝም ማለት ይችላል። ግን መረጃችንን ሳይንቅ በውስጥ በኩል እኛ የምንልክለት ምን የምንልበትም ማለት ነው ይውላቸው ምን እንደሆነ ታውቃላችሁ? ምን ሳይል ዮኒ ክብር ለዮኒ ይገባዋል፣ በእውነት በኢትዮጵያ ስም ይገባዋል። ኢትዮጵያዊነች ናቸው ሮማንና እሱ እሱ ማለት ነው። በእውነት በእውነት በእውነት ምንም ቢያጠፉ በቀነኒ ለድሀ ልጅ ስለቆሙ በጣም አመሰግናቸዋለሁ። ንገሩልኝ፣ በዚህ አጋጣሚ ንገሩልኝ፣ እሺ እና የሆኔና ማለት ነው ሮማንን ቅድም ገብቼ ላመሰግናስል ስል እንትን አላለችም። በጣም በጣም እኔ የኦሮሞ ልጅ ነኝ፣ አንድ የድሀ የኦሮሞ ልጅ ነኝ። እኔ ለይሄ ነገር ቢሆን ድምፅ እንደምትሆኑኝ በኢትዮጵያ ስም ኦሮሞ አማራ ሳትሉ ስለምታረጉት ማለት ነው ለዚች ልጅ ድምፅ ስለሆናችሁ በጣም በጣም አመሰግናለሁ። እኛ መናገር አንችልም። እኛ ብንናገርም እንትን እንላለን። ይሄንን ግን የልጅቷን ሀቅ ለቤተሰቦቿ አውጡላት። እግዚአብሔር ደግሞ ያወጣዋል። እና ሮሚና ሮሚና ማለት ነው። ሮሚና ዮኒ በጣም በጣም በጣም ቴንኪዩ። ይበልጥ ዮኒ የኦሮሞ ልጆችን ሳይንቅ መረጃ እየተቀበለ የሚያወጣው ገና እናመጣልሃለን። እኔ የሲሲዲ ልጁ ያልታሰረበት ሲሲዲ ነው የሚኖረው ያልታሰረበት ቤት ማለት ነው። ቁጥሩን ሁሉ አመጣላለሁ ዮኒ በውስጥ በኩል ብቻ ተቀበል። ችግር የለውም ይሄ የእኛ ስራ ነው። ችግር የለውም። ከዛ ውጭ ሀገር ደግሞ እንዲወጣ እንደውም ፑሽንግ አድርጎ ጥሩ ነው። እንዴት አድርገን እንደምንከሰው እናያለን። ችግር የለውም። ለዚህ ማለት ነው ያው ዱባይ ነው የሚገባው። ዱባይ መቼም እኛ ዩሮፕ ነው ያለነው። ዩሮፕ፣ ካናዳ ምናምን ቢገባማ ጥሩ ነበር። እና ለዚህ ዮኒ እናመሰግናለን። የተረገሙ እርጉም፣ ሌባ ምድረ ሌባ! ነገ ይሄ ልጅ ይሄን ብቻ ወንጀል አይደለም የሚሰራው፣ ጠብቁ፣ ሌላም ወንጀል ይሰራል። ለዚህ ችግር የለው፣ እርስ በእርሳቸው ይገዳደላሉ። ሁሉም ወንጀለኛ ስለሆኑ ደም ደግሞ ይጠራል። እና እኛ ድምፅ አንሆንም፣ እናንተ ድምፁኑ፣ እኛ አይመለከተንም ብለን ይኸው፣ አይመለከታቸውም። በዚህ ስትሉ በዚህ ነው ሰንቴ ደደብነት ከዘር ወደ ዘር ይተላለፋል እንዴ? በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ሰውኛ የሚባል ነገር እንደ ጉድ እኮ ነው። እንዴት ሰው መሆን አቃተን ግን? በጣም ይገርማል። ወይስ የተለየ እንትን ቫክሲን ነው የምንወጋው? እስኪ ለማንኛውም በጠዋት አንጫጫችን።